ሕፃን እያለ ሰዎች በተሳሳተ መንገድ ተረድተውታል። አነስታይን ብዙዎች እንደሚያምኑት የሕፃናት ሊቅ አልነበረም። በልጅነቱ ቀስ ብሎ ይናገር ነበር። በጣም ከመቀዛቀዙ የተነሳ ወላጆቹ የሆነ ችግር እንዳለበት አስበው ነበር። ሁሉንም ነገር ስለሚጠይቅ አስተማሪዎቹ ሰነፍ ይሉት ነበር። እውነታዎችን እንዲያስታውስ ሲጠየቅ እምቢ ይል ነበር። አንድ ጊዜ እንዲህ ብሎ ነበር፣ መፈለግ የሚችሉትን ነገር በጭራሽ አያስታውሱ። አነስታይን አእምሮ የተገነባው ለመድገም አልነበረም፣ ለምናብ የተገነባ ነው። እሱ መልሶችን ብቻ ሳይሆን ምክንያቱን መረዳት ይፈልግ ነበር። ሚስጥሩ እዚያ ነበር የጀመረው። የምናብ መርህ። የአነስታይን እውነተኛ ብልህነት የመጣው ከአንድ ቀላል መርህ ነበር። ምናብ ከእውቀት የበለጠ አስፈላጊ ነው። እውቀት እሱ እንዳለው እኛ አስቀድመን በምናውቀው ነገር የተገደበ ነው። ግን ምናብ ወሰን የለውም ከአሁኑ ያለውን አልፎ ምን ሊሆን እንደሚችል እንድናይ ያስችለናል። ሌሎች ቀመሮችን ሲያስታውሱ አነስታይን በብርሃን ጨረር ላይ በውሃ ውስጥ ሲጋልብ ራሱን ያስብ ነበር። ያ የቀን ህልም የእሱ አንጻራዊነት ጽንሰ ሀሳብ መሰረት ሆነ። ፈጠራ ለአርቲስቶች ብቻ እንዳልሆነ፣ የሳይንሳዊ ግኝት ሞተር እንደሆነ አረጋግጧል። ይሄ ነው እሱን የተለየ ያደረገው ሚስጥር። እሱ ተማሪ ብቻ አልነበረም፣ ጥልቅ አሳቢም ነበር። በተለየ መንገድ ማሰብ። አነስታይን አንድ ህግ ነበረው፣ ሁሉንም ነገር መጠየቅ። ሀሳቦችን ሌሎች ስላመኑባቸው ብቻ ለመቀበል እምቢ አለ። እድገት የሚጀምረው በተለየ መንገድ ለማሰብ ሲደፍሩ እንደሆነ ያምን ነበር። ዋናው ነገር ጥያቄዎችን ማቆም አይደለም ብሏል። ሌሎች መመሪያዎችን ሲከተሉ አነስታይን እድሎችን ይፈትሽ ነበር። መሳሳት አልፈራም፣ በበቂ መጠን አለማሰብን ፈራ። እናም ያ አስተሳሰብ ነው የማይቆም ያደረገው። ጥንቃቄን ሳይሆን የማወቅ ጉጉትን እንደ ኮምፓስ ተጠቀመ። የቀላልነት ኃይል። አነስታይን ቀላልነትን የብልህነት የመጨረሻው መልክ እንደሆነ ያምን ነበር። እንዲህ አለ፣ በቀላሉ ማስረዳት ካልቻልክ በደንብ አልተረዳኸውም ማለት ነው። ይህ መርህ ያደረገውን ሁሉ መርቶታል። ሌሎች ንድፈ ሀሳቦችን ሲያወሳስቡ አነስታይን በቀላልነት ውስጥ እውነትን ይፈልግ ነበር። ጩኸቱን አስወግዶ ምንነቱ ብቻ እስኪቀር ድረስ ያቀል ነበር። እንዲህ ነው ማንም ያላየውን ያየው፣ ከዩኒቨርስ ትርምስ በስተጀርባ ያለውን ውብ ስርዓት። እናም ያው ህግ ለሕይወትም ይሰራበታል። ቀላልነት ግልጽነትን ያመጣል፣ ግልጽነት ብልህነትን ያመጣል። የእሱ የየቀኑ የብልህነት ልምምድ አነስታይን ብሩህ ብቻ አልነበረም፣ በአስተሳሰብ የሰለጠነ ነበር በየቀኑ ለሰዓታት በጸጥታ በማሰላሰል ብቻውን በመራመድ ሀሳቦችን በተፈጥሮ እንዲገለጡ ይፈቅድ ነበር። አእምሮን ለማረጋጋት ቫዮሊን ይጫወት ነበር። ፈጠራ አእምሮ ሲረጋጋ እንደሚፈስ በማመን እንዲህ ይላል፣ ፈጠራ ማለት ብልህነት እየተዝናና ነው። ይህ ነበር የዕለት ተዕለት ስርዓቱ፣ በዝግታ በጥልቀት አስብ፣ በነፃነት አስብ። ብልህነትን አላሳደደም፣ ለእሱ ቦታ ፈጠረ። ለእኛ ያለው ትምህርት ምንድን ነው? ታዲያ ከአንስታይን የብልህነት ሚስጥር ምን መማር እንችላለን? አንድ ምናባችሁ ታላቅ ኃይላችሁ ነው። እውቀትን ብቻ አትሰብስቡ፣ ራዕይ ፍጠሩ። ሁለት ሁሉንም ነገር ጠይቁ። የማወቅ ጉጉት ከአዎንታዊነት የበለጠ አእምሯችሁን ያሰፋል። ሶስት ቀለል አድርጉት። ውስብስብነት ያደናግራል፣ ቀላልነት ያብራራል። አራት ለፈጠራ ቦታ ስጡ። ብልህነት በጸጥታ ውስጥ ያድጋል፣ በጩኸት ውስጥ አይደለም። አነስታይን የተወለደው ልዩ ሆኖ አይደለም አእምሮውን ከገደብ በላይ እንዲያስብ ስላሰለጠነው ነው፣ እና እርስዎም ይችላሉ። ማጠቃለያ አነስታይን አንድ ጊዜ እንዲህ ብሎ ነበር ምንም ልዩ ተሰጥኦ የለኝም፣ በጋለ ስሜት የማወቅ ጉጉት ብቻ ነው ያለኝ። እና ምናልባትም እውነተኛው ሚስጥር ይሄ ሊሆን ይችላል። ብልህነት ስጦታ አይደለም፣ አስተሳሰብ ነው። ሌሎች ማየት የማይችሉትን ለማሰብ ድፍረት፣ እውነት እስኪሆን ድረስ ለማመን ትዕግስት